የመጣሁት ከፉሪ ነው። ፉሪ ነው። ትዝታ አባላለሁ። እና በቲቪ ነው እኔ የተደረገልኝ የተደረገልኝ ነገር፣ የምትፈልጉት ነገር ይሆንላቸዋል እየተባለ በመጨረሻው ቃል ነበረ የደረስኩት። ስራ ሄድ ስመጣ ከዛ አሜን፣ የምፈልገው ነገር ይሆንልኝ እልና ይዝ ነበረ ሆዴን ያዝኩኝ ማለት ነው። ይጨነግፍብኝ ነበረ፣ ያስቸግረኝ ነበረ እና የመጀመሪያ ልጅ አለኝ። እች ሁለተኛ ናት። ሁለተኛው ላይ በጣም ይጨነግፍ ነበረ። ከዛ በኋላ ነው የፕሮፌት ሄኖክን ቃል ሰምቼ ነው አሜን ይሁንልኝ፣ ያሰብኩት ይሁንልኝ ብዬ ሆዴን በነካውኝና ውሃ ከስር አድርጌ ነበር። ውሃውን ጠጣሁኝ ማለት ነው። ውሃውን ጠጣሁኝ ሆነልኝ ማለት ነው። እና ይሄው ለቤቱ ዛሬ አምጥቻለሁ ለማሳቀፍ ማለት ነው። ጌታ ይባርክ። ተደጋጋሚ ነው። ጭንገፋ ያስቸገረሽ ይዝና ይወርድ ነበር። ይዝና ይወርድ ከዛ ቴሌቪዥኑ ላይ ጻለሽ፣ ጌታ ሰጠሽ ልጅ። እንኳን ጌታ ረዳሽ፣ ለቤቱ ይዘሽ መጣሽ። ጌታ ይባረክ። እንኳን ጌታ ሰጠሽ። ልባርክልሽ፣ ነይ። በጣም ነው የምታምረው፣ ታምራለች ታል ባር ማንጌ ታስጥሽ አሜን። አሁን አትይድማ በጌታ በኢየሱስም በበረከት ትደግ። በዘመኗ ሁሉ ችግር፣ ማጣት፣ በሽታ፣ የበታችነት አሜን የለም አሜን። ይሁን አለ ሆነ። አሜን። እግዚአብሔር ያደረገልኝ እዚህ ቤት በጣም ትልቅ እጢ በቅሎብኝ ነበር። አፍንጫዬ ላይ እጢ እና ካንሰር ሊሆን ነው ትልቅ ደረጃ ላይ ደርሷል ተብዬ፣ በጣም የምታዩ እዚህ ጋር አፍንጫዬ ላይ በጣም ትልቅ ነበር እንደዚህ። እሺ ብርቱካን ትልቅ በጣም ሰው ሁሉ ምንሆን እሺ ነው የሚለኝ ዞር ብሎ ያይን። ታክሲ ላይ ማንገድ ላይ የማይጠይቀኝ ሰው የለም። በጣም ራሴን ያመኛል፣ ፀጉሬ ሁሉ በቃ እንትን ማለት ጀምሮ ነበር። ሐኪም ቤት በጣም ነው የምፈራ መሄድ፣ በቃ ሰርጀሪ ትሰራለች ስለሚሉ በጣም ነው የምፈራ። በቃ መነካካት ነው ያልኩ። ብዙ ቸርች መሄጃለሁ። ከዛ አንድ ቀን ብዙ ነቢያት በህል ያለው አንተን ግን አንድ ቀን አየሁ፣ እግዚአብሔር ረድተ አይቼ ከላቅም ነበር በህልም። አዎ በጣትክ እንደዚህ ይቺን ነገር ምን ምንሆነች ነው ብሌ፣ በዚህ አካባቢ ቁጭ ብዬ ይመስለኛል መጥቼ ሳላቅ ይህን ቦታ አየሁ። እዚያ ስትጸልይልኝ አየሁ በደንብ እዚያ ስትጸልይልኝ አየሁ። መጥቼ አታውቅም። እግዚአብሔርም ከዛ ዓርብ ሐሙስ ነበረ ለአርብ ንጋታ የፋሲካ አርብ እኔ አልቀርም ብዬ በቃ ትራንስፖርት አምጡ ብዬ ብድ ብዬ መታው። አርብ ቀን ሲመጣ አልነበርክም። እግዚአብሔር ሰው ደስ የሚል ጸሎት ነበረ፣ ግን በጣም ደስ ብሎኝ መልዕክትም መጣልኝ በአገልጋዮቹ። ወገቤንም በጣም ነው የሚያመኝ። በዚህ አካባቢ በወገብ የምትሰቃይ ሴት አለሽ ተነሺ ብሎ ጸልዩልኝ። እግዚአብሔር ሰውኝ። በቃ አፍንጫዬ ባይታይም ታይቻለሁ በእግዚአብሔር ፊት ብዬ እኔ ወደ ቤት ሄድኩኝ። ከዛ ግን በሕክምና ዙራ እግዚአብሔር የሚረዳኝ ነው ይመስለኝ እንጂ እንዲሁ በነፃ የምድን አልመሰለኝም። ክትትል ጀመርኩኝ። ልፈራ ጽፌ ቤጂንግ ስሄድ በቃ ሰርጀሪ ትሰራለች ተብሎ ቀጠሮ ተያዘልኝ። ዛሬ ነገ እየተባለ ግንቦታ ስራ ሁለት ሰርጀሪ ሊሰሩኝ ግንቦት ሶስት ደግሞ እኔ የመጣው እዚህ ወረቀቱን እ እግዚአብሔር ሰው በዚህ ጭጋ አልፌ ስትበዚህ አልፌ ልገባ ስትል እግዚአብሔር ሰው ቀስ ብዬ ጣቶችን አስነካው ወረቀቱ ኤርኩኝ ሲሄድ እስቲ ትታይ ተብሎ ድጋሚ ራጅ ስታይ ረ ኖርማል ነው፣ ምንም የለም። ከዛ ቤት መጣ። ኖርማል ነው ተባለ፣ ግን አይ እብጠቱ አለ፣ እንዴት ኖርማል ነው ይላል ብሎ ደግሞ ዶክተሩ ተቆጣ። እብጠቱ አልጠፋም፣ እንዴት ይሄ እኮ አይታይም። ሰርጀሪ መሰራት አለብሽ። ዛሬ ቀጠሮ አሳልፈሽ ስለመጣሽ ሳምንት መምጣት አለብሽ ብሎ እሺ ብዬ ወደ ቤት መጣ። እኔ ግን በህክምና ዙራ እግዚአብሔር ረዳኛል ብዬ ነው ያሰብኩት። አሁንም ቤት ሲመጣ እዛን ሁለት ማታ ዶክተሩ በቃ ሰዓት ሄደዋል ብሎ ነበር ያባረኝ። እኔ ከዚህ በኋላ አልሰራሽም፣ አሁን ነው እንደሚመጪ ብሎ ተቆጣኝ። ቤት ሲመጣ በቃ እግዚአብሔር ያለ ምክንያት አይደለም የመለሰኝ ብዬ ውሃ ነው ዥርኩት በዛ በውሃ ታጥቤ ጸጥ ጸሎትን አድርጌ ቴሌቪዥን ከፍተን ጂቤስ በጣም ነው የምንወደው፣ ልጆቼ በጣም ነው የምወዱ፣ በጣም ነው የምንወድ። በቃ እግዚአብሔር ማታ ቡና እያፈላሁላችሁ ሊጠይቁኝ ከመጡ ጓደኞቼ ጎረቤቶቼ ጋር ቡና እያፈላሁ ፈነዳ አፍንጫዬ ማታ ማለት ነው ቻላ

ወይኔ እንደዚህ በጸልልኝ አንድ ቀን እግዚአብሔር ረድቶኝ ይል ነበረ። ጻለክልኝ እችን ነገር ብሌ በጣት ነው እንደዚህ ያደረገ። ከዛ በቃ እኔ በሕክምና ዙራ ነበረ። በሰላም ይገላገል የመሰለኝ ግን በቅባት ዙሪያ ሆነ በቅባት ዙሪያ ማንም ሳይደርስልኝ እግዚአብሔር ደረሰልኝ። አረ ይህን ነገር አትታከሚ እንደ ይሉኛል እንጂ ማንም ረዳኝ ቤተሰብ ዘመድ ሳይኖር እግዚአብሔር ረዳኝ። ቡና እያፈላሽ ቡና ያለማደንዘዣ። ሰው ሁሉ አበደ። እንዴት ቀጠሮሽን ያሳልፋል? ይህን ነገር ቆየብሽ ለምንድነው ሰርጀሪ ያልተሰራሹ ብሎ እያበዱ እግዚአብሔር

የጠበቃችሁት እጅ ሰውን እግዚአብሔር እጅ ይመጣል። ይሁን አለ። እግዚአብሔር ይመስገን፣ አሜን። ይህንን አደረገልኝ። እንኳን ጌታ ረዳሽ። ይሄ ብቻ አይደለም፣ ደግሞ በጣም ባለቤቴ ደህና ስራ አልነበረው። በበረከትም ተባርከናል እግዚአብሔር ከዛም በኋላ በቃ ከምንም የማያልፍ ገንዘብ ነበረ ቤታችን መጣ አሁን ምን አግኝተች ነው እስኪሉኝ ድረስ ነው ቤተሰብ መልክ የተቀየረ ፊት ማዳት አድርጎ አበለሻሽቶኝ ነበር በቃ በጣም ነበር የማስጠላ ፊት አፍራ ማክስ ሁሉ ነው የማደርገው አንዳንድ ሰው ፊት እግዚአብሔር ክብር ለጌታ ስለዚህ ከጄፒኤስ ጤንነትም ገንዘብም አግኝተሻል ይሁን አለ ተከናወነ ምልሰ ይባላሉ ከማርያም ነው የመጣሁት። ምልሰ ይባላሉ ከማርያም ነው የመጣሁት። እንጦጦ ማርያም አ ከዛ መስከረም አራት ወደዚህ መጥቼ ነበርኩ። መስከረም አራት እንጦጦ ማርያም ሰፈር ነው ሰፈሬ ነው። እሺ ከዛ አካባቢ ነው የመጣሁ። ከዛ መስከረም አራት መጣለሁ ብዬ አላሰብኩም። ከዛ መጥቼ ከዚህ እቺን ዋገዝቼ እርኩት እቺን ዋገዝቼ በእግር ነው የወጣሁት። ትራንስፖርት የለኝም መጀመሪያ ተካፌ መሄድ እሄዳለሁ። እዚህ መስቀል አደባባይ የሆነ ምክንያት መጥቼ ነበር። ከዛ 25 ብንድ ነበር፣ እሷን ገዝቼ ወጣሁት። የዚች ሁለት ጠጣሁ፣ እሁድ ቀን ሁለት ጠጣሁ፣ ነጭ ነገር ወጣ። መጀመሪያ ምግብ ግማሽ እንጀራ ከበላሁት ያጠግበኛል፣ ተግበኛ እዚህ ጋር ያመኛል። ከዛ ነጭ ነገር እሁድ ወጣ። አሁንም ማታ ሁለት ጠጣሁ፣ የዚች ሁለት ጠጥቼ ሰኞም ነጭ ነገር ወጣ። ወደ ኦሮብ አካባቢ ሲል ያክል ነገር ወጣ ምን ከዛ በኋላ ሲኒ ያክል ወጣ። ከዛ አሁንም ከምስቴ ጋር አንድ ቀን ሰላም አንድ ቀን መጣላት፣ አሁን ሰላም ነው። ከዛ ከዛ በኋላ ምን ሆነ በህልም አየሁት። አንተ በህልም አይቼ ጌታው መጀመሪያ ጸለይኩት። ጌታው ለኔ ነገር ትምህርት ከሀያ በላይ ነው የተነገረልኝ፣ ከሀያ በላይ ተነግሯል። ጌታዊ ማጋ ነው የምትፈታው? የኔ ነገር አልኩት። ሶስት ጊዜ ነው ያየሁት። መጀመሪያ ና ስፍራክ አይደለም ውጣል። አልወጣም አልኩ። ከዛ ነጭ ነገር ለብሴ መጥ ይህን ጊዜ አወጣኝ። ከዛ የት ነው? ቸርች ቸርች፣ እንጦጦ ነው ማርያም ነው ቸርች። ቤክሳኑ አይደለም የሆነ

ሶስተኛ አሁንም ነጭ ነገር ሰጥታል፣ ሶስቴ ወደ ሐሙስ። ሐሙስ ነው ደሞ እምታይ ፍሪ ስለሆንኩ በህልም ነው ማገል አርብ አገልግሎት አለ፣ ሮብ ጸሎት ቤት አለ፣ ሰኞ አለ። ሐሙስ ነው ፍሪ አዎ ሐሙስ ነጭ ነገር የኳስ ያክል ከዛ ኳስ ሚያክል ማክ ምንድነው ይሄ ነገር ስል ኳስ ሚያክል ነገር ሰጣል። ከዛ ሄዳል። ከዛ በኋላ በቃ ሰላም ነው ዛሬ ይሁድ እውነት ምግብ አልበላም። እቺ ዋ አብን ገዝቼ እሄዳለሁ ብዬሽ ነው ይሁድ ዋም አላገኘም። እቺ ድፍን ይዤ ይዤ አሁንም የቤት ጌታ ሀፍታ ሀፍተን ያመጣል። ይሄ ነው ምን ያመጣል? ሀፍቴ ሀፍት ነው ያመጣል። ይሄ ነው ትንቢት። ከሀያ በላይ ነው የተነገረው፣ ብልጽግና ነው አዎ አዎ። ከሀያ በላይ ነው የተነገረው። አፍቴ ሀፍታ ምን እንዲህ ነግ ይላሉ ሰዎች ደሞ። አንተ ምንድነው? ከኛ በጣም ነው የምጠጣው ደግሞ። ምን መጠጥ? አሁን አይደለም፣ ድሮ በጣም ጠጣ። ከዛ በጣም ነው የምጠጣው ። መጀመሪያ እዩ ነው የማየው፣ እዩ ሳይ ቲቪ ላይ እዩ ነው የማየው። ከዛ አጠጣ ነው የምታየው አይደለም። እሺ፣ አሁን አሁን ወደ 2016 በኋላ ነው እኔ ማወቅ የጀመርኩት። እሺ፣ 2016 በኋላ ጠጣለው። ሁለቱም ስጭን፣ ሁለት ጊዜ ሁለት መጣ። 22 ላይ ነው ያንተ ቲቪ። ሸራ ውስጥ እኮ ነው እኔ የምኖረው። ክረምት ክረምት ያፈሳል። እያንተ ላይ እንዲህ ነው። ሁለት ልጆች አሉ። ቋ መጣህ እዚህ ቤት፣ ከዛ በኋላ ውሃ ገዝተህ ሄድክ። ያምት ነበር ከዛ በፊት። ከዛ በኋላ ምን ሆነልህ? ነገር ናጭ ነገር ወጣ። የዚች ሁለት ነው የጠጣሁት፣ በክዳኗ ነው የጠጣሁት። በክዳኗ ከዛ አሁንም ባለቤትን አጠጣው፣ ልጆችን አጠጣውት። ወደሳ አሁንም ወደ ክሳት አካባቢ ናጭ ነገር ወጣ። ኦሮብ አካባቢ ደግሞ ትልቅ ስኒሚ ወጣ ከዛ በኋላ ምግብ ሙሉ እንጀራ እበላለሁ። አሁን ዘና ብዬ ነው። በለው ዛሬ ደግሞ ለብልጽግና ጸልይልሃለሁ። በኋላ ደግሞ ዘይት እሰጥሃለሁ። ይዘት ሄዳለሁ ቤት እግዚአብሔር ይባርካል። ወዳሉ ተባረክ